አዲስ አበባ የአፍሪካ ህብረት መቀመጫ የተለያዩ ዓለም አቀፍ ተቋማትን መገኛ ናት። ከኒውዮርክና ጄኔቫ በመቀጠልም ሶስተኛዋ የዲፕሎማሲ ማዕከል በመሆን እያገለገለች ነው። ኢትዮጵያም በዲፕሎማሲው መስክ የቀደመ ወረቷን አስቀጥላ በውጭ ግንኙነት ስራዎቿም ጥቅሞቿን እንድታስከበር የሚያደርጉ ጉዞዎችን ባለፉት ሰባት ዓመታት አድርጋለች። በ2010 የመጣውን የመንግስት ለውጥ ተከትሎም የአገሪቱ የዲፕሎማሲ መስክ ሁለት መልኮችን አሳልፏል። አንደኛው በድል የታጀበ ስኬት ሲሆን፣ ሌላኛው መልኩ ደግሞ ጫናና ፈተና ስልጠና ነው። ኢትዮጵያ አሁን ላይ እየተከተለች ያለችው የውጭ ግንኙነት አካሄድ ለጎረቤት ሀገራት ቅድሚያን የሚሰጥ ነው። በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ አቶ ኃይለማርያም ደሳለኝን ተክተው ወደ ስልጣን በመጡበት ወቅት ሀገሪቱ ከጎረቤት ሀገራት ጋር ያላትን ግንኙነቶች ለማሻሻል የሚያስችሉ ስራዎችን ሰርተዋል። በዚህ ረገድ በዘመነ ኢህአዴግ ከኤርትራ ጋር የነበረውን አካሄድ ለመለወጥ አስመራ ድረስ በመጓዝ ለሰላም እጃቸውን በመዘርጋት የረጅም ዓመታት ቁርሾን ወደ ሰላም የለወጠ ድፍረት የተሞላበት እርምጃን ወስደዋል። መንግስቱ በተሰራው ስራም ከኤርትራ ጋር መልካም ግንኙነትን ዳግም ማስጀመር ተችሏል። በአስመራ ያየነው ፍቅር ለእኛ ስንቅ ነው። በጎረቤት ሀገራት መካከል ያለውን ቅሬታ ለመፍታትና ግንኙነታቸውን እንዲያሻሽሉ ለማስቻልም ኢትዮጵያ የተጫወተቻቸው ሚናዎችም አስመዝግኗታል። ኢትዮጵያን በተባበረ ክንድ እየገነቡት የሚገኙት ታላቁ የኢትዮጵያ ህዳሴ ግድብ አሁን የመጨረሻው ምዕራፍ ላይ ድረስ እንጂ በዲፕሎማሲው መስክ ፈታኝ ከሆኑ ጉዳዮች መካከል አንደኛው ነው። በብዙ ችግሮች ተተብትቦ የነበረውን የዚህን ታላቅ ፕሮጀክት ችግር መፍታትና ግንባታውን ማፋጠን ትልቅ የፖለቲካ ውሳኔና ቁርጠኝነትን ይጠይቅ ነበር። ከዚህ በተጨማሪ በአባይ ወንዝ ላይ ግብጽ ስታካሄድ የኖረችው ኢፍትሐዊ አካሄድ ጫና ለማሳደር ያልፈነቀለችውም ድንጋይ አልነበረም። ኢትዮጵያ በሌሎች ሀገራት ላይ ተደርጎ በማይታ ባወቁ ሁኔታም በምትገነባው ግድብ የተነሳ በተደጋጋሚ ጊዜ የጸጥታው ምክር ቤት ተሰብስቦባታል። ሚስተር ፕሬዚደንት ዊር ዲሊንግ ዊዝ ሃይድሮኤሌክትሪክ ዳም ፕሮጀክት ዊች ኢዝ ኖት ዘ ፈርስት ኦፍ ኢትስ ካይንድ የግድቡ የድርድር ሂደትም ወደ ሌሎች ሀያላን ሀገራት ሄደበትና ያልተገባ ጫና ኢትዮጵያ የደረሰባት ሂደትም የሚረሳ አይደለም። ኋላ ላይ ያካሄድ በኢትዮጵያ ልጆች የዲፕሎማሲ ተጋድሎ ተቀልብሶ ድርድሩ ወደ አፍሪካ የተመለሰበት መንገድም በብዙዎች የተደነቀ ነው። ከ1990ዎቹ አንስቶ ኢትዮጵያ የአባይ ወንዝ ተፋሰስ ሀገራት ተጠቃሚ የሚሆኑበት የትብብር መድረክ እንዲኖር ተንቀሳቅሳለች። ይህ እንቅስቃሴዋ ፍሬ አፍርቶ የናይል ወንዝ የትብብር ማዕቀፍ ስምምነት ከጥቅምት 3 ቀን 2017 ዓ ም ጀምሮ ወደ ተፈጻሚነት መግባቱ የዲፕሎማሲ ጥረቷ ሌላኛው ስኬቷ ነው። በ2012 ዓ ም በሰሜኑ ኢትዮጵያ ክፍል የተቀሰቀሰው ግጭት የኢትዮጵያ ዲፕሎማሲ ጫና ውስጥ እንዲወድቅ ያደረገ ነው። ከተለያዩ ወገኖች አግባብ አይደለም የተባለለት ጫና በመንግስት ላይም አርፏል። ይህ ጉዳይ የውስጥ ጉዳይ ነው፣ ማንም ጫና ማድረግ የለበትም ያሉ ኢትዮጵያውያንና ትውልድ ኢትዮጵያውያን ያደረጓቸው የእጃችሁን አንሱ ወይም ኖ ሞር ንቅናቄዎች የሚዘነጉም አይደሉም። ታዲያ የአፍሪካዊ ችግሮች አፍሪካዊ መፍትሄ ማግኘት አለባቸው የሚል የቆየ የጸና እምነት ያላቸው ኢትዮጵያውያን ከሌሎች ወንድም የአፍሪ የአፍሪካ ልጆች ጋር በመሆን በፕሪቶሪያው ስምምነት ይህንን የሰላም እጦት የወለደውን የሰሜኑን ጦርነት መቋጫ በጅተውለታል። ይህም በዲፕሎማሲው መስክ እይታ ኢትዮጵያ ለአፍሪካና አፍሪካውያን ያላትን ቦታ የሚያሳይ ነው ተብሎም ተወድሷል። ባለፉት ሰባት ዓመታት በጉልህ ከሚነሱ የኢትዮጵያ የዲፕሎማሲ ስኬቶች መካከል አንደኛው ኢትዮጵያ ብሪክስን መቀላቀሏ ነው። ይህ ጥምረት ከዓለማችን ሕዝብ መካከል 40 በመቶ የሚሆነውን የሚይዝ ነው። 26 በመቶ የዓለማችን የሀገር ውስጥ ምርት ባለቤቶችም እነዚሁ ሀገራት ስለመሆናቸው የአልጀዚራ መረጃ ያመላክታል። ብሪክስ በአፍሪካ፣ ላቲን አሜሪካና መካከለኛው ምስራቅ የተጽዕኖ አድማሱን እያሰፋ የመጣ በርካታ ሀገራትም ሊቀላቀሉት የሚሹት ጥምረት ሆኗል። ታዲያ ኢትዮጵያ ዲፕሎማሲያዊ ጥረቶቿ ተሳክተው የዚህ ጥምረት አባል መሆኗ አንድም ከሀገራቱ ጋር ያላትን ግንኙነት ያጠናክርላታል ተብሎ ሲታመን፣ በሌላ በኩል ደግሞ ለኢኮኖሚያዊ ፍላጎቶቿ አማራጭ ይሆንላታል። ከዚህ በተጨማሪ ደግሞ በባለ ብዙ ወገን መድረኮች አቅሟን እንድታንጸባርቅም ይረዳታል። በእነዚህ ዓመታት ኢትዮጵያ ከሌሎች ዓለም አቀፍ ተቋማት ጋር ያላት ግንኙነትም እየተሻሻለ መጥቷል። ለአብነት እዚህ ጋር አይኤምኤፍንና የዓለም ባንክን ማንሳት ይቻላል። እነዚህ ተቋማት በተሰራው ከፍተኛ የሆነ የዲፕሎማሲ ስራ ሀገሪቱ ለምታ ከሄደው የኢኮኖሚ ማሻሻያ ከፍተኛ የሆነ ድጋፍ እንዲሁም ብድር ማቅረባቸው ይታወሳል። ሌላኛው ትልቅ የዲፕሎማሲ ስራ እንደተሰራበት የሚነገርለት የኢትዮጵያ ባህር በር የማግኘት ጉዳይ ነው። ይህ እንዴት ይሆናል ለሚለው መንግስት ሰላማዊ አካሄድ ምርጫው መሆኑን ደጋግሞ ያስታወቀ ሲሆን አካሄዱም ከጎረቤት ሀገራት ጋር በሚደረግ ውይይትና ድርድር በሰጥቶ መቀበል መርህ እንደሚሆንም አስረድቷል። የባህር በር ጥያቄው ዛሬ ባይሆን ቀጣዩ ትውልድ ነገ ይመልሷል በሚል የብዙሃን ዲፕሎማሲ ስራዎች የመንግስት ወቅቱ ትኩረት ሆነው ቀጥለዋል።